ሰላሙ አለይኩም ወራحማትላህ ወበረካቱ። ሓባቢ እንደት ነፍ? ሰላም ናችሁ ወይ? ዳነኛ አልምድላ አፍያ፣ ሁሉ ሰላም ነው። ኒጋ ሁሉም ነገር አልምዱላ ረብአለሚን። እናንተ ጋ ንደይት ነው? ቤተሰብ ሁላችሁም ናችሁ? ስራ አሪፍ ነው? ህይወት እንዴት አልገዛዋችኋል? ኒጋ ሁሉም ነገር አልምድላ። ዛሬ እንደ ላሀ መፍሩም ልክ ኮፍታ ልክ እንደ በርገር አድርገን እንሰራዋለን ማለት ነው። እንሻላህ ይሄ ለአህማ ምፍሩም ነው የተፈጨ ስጋ ማለት ነው። ልክ ፍሬዘር የነበረ አውጥቸው ነው። እንደዚህ ፍሬዘር ማለት ግማሽ ኪሎ ባንድ ስለነበር ዋሉ ማለ ፍታትቸዋለሁ እንደዚህ። እና እንሻላህ የምንጨምርበት እዚህ ጋር ሽንኩርት አለ ጫፍ ሽንኩርት እንደ እኔ አንድ ራሳ መካከለኛ አንድ ራሱ የሚሆን ነው ያረኩት እና ደግሞ በእዶንስ አለበት ድግቅ አድርጎ የተከተፈ በእዶንስ የሚታያችሁ ከሆነ አያችሁት ይታያላል በእዶንስ አለበት ማለት ነው እና እዚህ ጋር ደግሞ ባህራት አረግበታለሁ ቅመሙ ምንድን ነው? ፍልፍል፣ አስወት፣ ከሙን፣ ኩስበራ፣ ሰባ ሀራት እና ጨው ነው ማለት ነው። ከዛ ደግሞ ሰየሶስ አረግበታል። ሰየሶስ ጣዕም እንዲሰጠው እኔ ራሴ እንደዚህ አይቼ ለክቼ ነው ማለት ነው። እናንተ ደግሞ ያው የሚበቃችሁ እንደ የሚበቃችሁን ያህል ማረግ ትችላላችሁ ከለር ተቀየራል። መጀመሪያ ካ አረብ ሀገር ላይ እንደዚህ ያርጋችሁ መረቅ ኩድራ፣ መረቅ አደስ፣ ያው እንደ ቤት ቢሆንም ነጭ ሩዝ እንደዚህ ያርጋችሁ ይሄዳል ማለት ነው። ለምሳ ይሄዳል። እንደዛ የሚፈልግም የማይፈልግም ቢኖርም እንደዛ ይሄዳል። ለቡ ማለት ነው እንደዚህ ካረኩት በኋላ ከዛ ምን አረጋለሁ እንዳለ እንትን ነው ትንሽ ትንሽ እንደዚህ እያረኩኝ ተፈጥፏልኩተፈጥፈዋለሁ ማለት ነው። ልክ እንደ በርገር እንደምንሰራው በርገር የበርገር እንትን ዋላ አይደለም ጥፍጥፍ አድርገው የሚሰሩት ልክ እንደዛ ማለት ነው። እስኪ ለቃው ካረዘ ነው አብረን እንሰራ፣ ደስ ይለኛል። እስኪ የተወሰነ አብረን እንሰራ። ከዛ በኋላ ግን ያው ፎርን መጥበስ ይቻላል። እንዴ እንደ በርገር የሚጠብስም ሰው አለ። እንደገና ወርን ማስገባትም ይቻላል። እዚህ ጋር አደርገዋለሁ ማለት ነው። ይታየ እጄ ላይ ትለላይ ትንሽዬ በጎኑ በራሱ በጎኑ ትንሽዬ ዘይት አደርግበታለሁ እጄ ላይ ማለት ነው።

እንደዚህ ለሆነ እኔ ፎርን አስገባዋለሁ ምክንያቱም ሰዎች ዘይት እንደዚህ ነገር የተጠባበሰ ነገር ከሚበሉ እንደዚህ ፎርን ውስጥ የገባ ነገር ነው የሚፈልጉት ማለት ነው። እንዳይወፍር ምናምን ምስል የሚፈሉ ምርጫቸው እንደዛ ነው እነሱ። ቪዲዮውስ ሊረዱ ይችላል የሚችል ቆይ እንደገና አቋርጠውና ከዚህ ተመልሼ እመጣለሁ ሲጨርስ ማለት ነው። ኢንሻአላህ ያው ሀባዊ ተመልሼ ይመጣሁን እንደዚህ አድርገዋለሁ ማለት ነው። ሰንያው ትንሽ ስላነሰች ነው። ይሄ ብቻ አይደለም፣ ሌላም እንደዚህ ሌላ ሳህል ላይ አድርጌያለሁ ማለት መጀመሪያ ይሄን አርጋለሁ ከዛ ቀይረዋለሁ ማለት ነው። ድጋሚ ያደርጋለሁ እንደዚህ እና እንደዚህ ነው። እናንተ ከተመቻቸው ስሩት ማለት ነው። እንሻላ መጨረሻ ላይ ደግሞ ፎርን ካስገባሁት በኋላ ካወጣሁት በኋላ እመጣለሁ። ሰላም አሌይኩም ሀበይ ስናረዝ ሰራው የነበረ ክፍታ እዚህ ጋር ደርሷል ማለት ነው። ያው እዚህ ጋር ነው፣ እንደዚህ ነው። እንሻላ እኔ እንደዚህ አድርጌ ነው የሰራቸው የሰራሁት በርቱ አብሸሩ። መጀመሪያ ስን እንደዚህ ለበርገር ስናደርገው ትልቅ ነው። ሲበስል በራሱ የመሰብሰብ ትንሽ የመሆን ባህሪ ያለው ስጋው እና አብሸሩ